እብድህል ሸምተህ ሚስትህን እንዳታሳብድ ተጠንቀቅ። እንዴት ሰንብተሃል ወዳጄ? ሰላም ሰንብተሃል? ይሄ የሰሞኑ ወረርሽኝ መሰል ጉንፋን እንዴት አርጎህ ከረመ? አንደፋድፈኝ አልከኝ። አንተ ማነህና ብቻን ስደህና እውነ ትከርማለ? ሲያንደፋድፈን አንተንም ያንደፋድፈሃል። በአገር የመጣ ነገር እገሌ ከገሌ መችልና እኔም የአቅሜን ከማማ ድባቤ ተቀብዬ እጅ ላለመስጠት ስንደፋደፍ ከርሜልህ፣ ማብቂያው ላይ ግን በዝረራ ተሸንፌያለሁ። ጉንፋን ድሮ ቀረ ወዳጄ። የድሮ ጉንፋን ባህርዛፍ ታጥረህም፣ አጥሚት ጠጥተህም፣ ባረግሬሳውም፣ በሲስተር ጤናዬ ብለህም ትወጣዋለህ። የዘንድሮው ግን ከዘመኑ ጋር ያበረ ዘመኑን የመሰለ ምሱ ከፍ ያለ፣ በቀላሉ የማይደፈር ኪስህን አጥበው ጥሪትህን ሳያሟጥ ንቅንቅ የማይል ክፉ ነገር ነው ነገር ነው። ማለቴ የጉንፋንን ምንነት ዘሎ ምድቡን ሌላ ቦታ ስላደረገብኝ ነው። ብቻ ተመስገን ነው። እንዳያልፉት የለም ነበር ያሉት እነ እንትና፣ እንዳይታለፍ የለም እና አልፌው እዚህ ደርሼልሃለሁ። እንዴት አለፍከው? በየት በኩል? ምን አግኝተህ፣ ምን ጥሎልህ አለፈ ያልከኝ እንደሆነ ወደ ገመና ከታች ግቢያችን፣ ወደ እናቴ፣ ወደማማ ድባቤ ጋር እንሂድና እንዴት እንዳሳለፍ ነው። ብትፈልግ በምልሰት ብትፈልግ በስሜት ተከተለኝ። ያዘኝ፣ ጨመደደኝ አልኩ። ጉንፋን እንዲህ አሁን እንደነገርኩ የቀለለ እንዳይመስል። በወጣሁ በገባሁ ቁጥር ባለፍኩ ባገደምኩ ቁጥር ቀኬ እንቅልፍ የነሳቸው ማማድባቤ እሳቸው ቀድሞ ጀምሯቸው ቀድሞ ስለተሻላቸው ያላደረጉልኝና ያልሞከሩልኝ ነገር አልነበረም እና ቢያዩ የማይሻለኝ ሲሆን ከሥራ ቀርቼ ብቻዬን ቤት ዘግቼ ስስል ተጨንቀው አንተ

በፍጹም አልቻልኩትም፣ ሊገድለኝ ነው ስላቸው፣ ልጄን እኔን እናንተ ዝም ብለህ ጉንፋን ነው ያልክ ባዶ ቤት ስትስል አረ ወደ ሌላ ነገር እንዳይለወጥብህ ጨከን ብለህ ተነስና ሐኪም እንጂ እንዴ ማስከመቼ ይጥራሃል። ልጄ አሁን ማማ ድባቤ ሳይሻል አይቀርም። አልቻልኩትም፣ ቀርም አልቻልኩትም። ሳይሻል አይቀርም፣ ይሻላል እንጂ ይሄ እኮ ስሙን ጉንፋን አሉት እንጂ እንደዚያን ዘመን ወረርሽን ስም እንዳይሰጡት መልሰው እንዳያፍሩ በፈርተው እንጂ ጉንፋን ብቻም እኮ አይደለም እ አረ ልክ ነው። እንዲህም ያለ ነገር አጋጥሞኝ አውቅ እኔስ ይኸውስ ስል ሶስት ሳምንት ሊሆነኝ ም አይደል መች ለቆለቀቀኝ ላይ ላይ ጎጆውን ሰርቶ ልክ ነው እማማ አድባቤ እኔ አውቄበታለሁ። ሰይጣን ጦሜ ሊያስፈርሰኝ ከጽድቄ ያናትበኝ እየተፈታተነኝ እኮ ነበር። ማናባቱ እሺ ቢለው፣ እኔ መድኃኒ ዓለም ባሪያ፣ ሩፋኤል እያለ በዚያ ላይ በግራ በቀኝ፣ በባህር ዛፉም፣ ባረግሬሳውም በጠበሉም ቀጠቀጥኩት እንጂ መች ተበገርኩለት? ኔናትህ፣ እሱንም አያው። እኔ ስር ሰው የሰጡኝ ሁሉ አድርጌበት የለ እኔ ላይ በረታብኝ እንጂ አማ ድባቤ ለዚህ ጊዜ በናይት ማ ነበረች። ምን ዋጋ አለው? አንተ ባን የተከለብህ ዓይነ ጥላ እንደሆነ እንጃ እንጂ የሴት ስም ሲነሳ ያስደነብርሃል። አይ አሁንስ ይሻለኝ እንጂ። ማማ ድባቤ፣ በእውነት የመጨረሻ ነው። አይ የአንተ መጨረሻ ስንት ጊዜ አይተ ነው። ለማንኛውም ይሻልህ። እነሱም በኋላ እናየዋለን። አሁን ተነስና ሰውነትህ ለቅለቅ ብለህ ሐኪም ቤት ሂድ። ባዶ ቤት ደርቀህ እንዳትቀር ሰበበኛ። እሺ እንዲያው ለመሆኑ የምትታከምበት ገንዘብ ሳለህ? አሁም አማድባቢ አላጣም። ተው በእውነት አንተ ነግሬሃለሁ፣ እንዳትግደረደር። አረ በፍጹም ለምን እግደረደራለሁ? አንድ ሺ አንድ ሺ አምስት መቶ የሚሆን አለኝ። ከበቂ በላይ ነው። ይሁን እስቲ መጀመሪያ ሂድና የሚሉህን ሌላ ኋላ ይደርሳል። እሽ እማማድባቤ በጣም አመሰግናለሁ አልኳቸውና እንዳሉኝ ከወገቤ በላይ ግማሽ ሻወሬን ደጅ ከሳል ጋር እየታገልኩ ስጄ ሐኪም ቤት ሄድኩ። ምን ዋጋ አለው እታከም ብዬ ሄድኩት ሰው ሌላ በሽታ አሸምቼ እንድመጣው እንጂ ምን ሆኜ መሰለ ሐኪሜ አገላብጦ መርምሮና ደረቴን አዳምጦ የሆነ ልቅም ቃሞሽ የሰፈር ባንዶች የሚጫዋቱት አይነት ሙዚቃ ተሰምቶት ነው መሰለኝ ደረትህንና ጽዳው ብሎ መድኃኒት ያዝልኛል። እኔም በጭንቀት ከመሞት እንግዲህ ቁርጡን ማወቅ ይሻላል ብዬልህ የመድኃኒት ማሰዣያን ይዤ ፋርማሲ ጋር ሄደላለሁ። በኋላ ፋርማሲስት ሆዬ ደምሮ ቀንሶ 2600 ብር አይለኝም? ማለት እኔ ወንድምህ፣ አዎ፣ አይለኝም። ፋርማሲስቱ ፈገግ እያለ አንድ ሽሮፕ ነገር አንድ ደግሞ እንደ አለርጂ ሆኖ ለሚያፏጨው ደረቴ ማስታገሻ የአለርጂ መድኃኒትና፣ ለሶስት ቀን የሚወሰድ ሶስት ክኒን እኮ ነው። ወንድምህ በድንጋጤ እዛው ደርቄ ልቀርልህ ምንም አልቀረኝ። ከዚያችሁ ደግሞ እዚህ ላይ ደግሞ ለመድኃኒት 2600 ብር ተነስቶላት ምን ተረፈኝ አልኩልህና ከፋርማሲው የተፈናጠርኩ ጣጥዬ ወደ ቤት ለካማማ ድባቤ ሁኔታ በጣም አሳስቧቸው ኖሮ ከአሁን አሁን መጣ እያሉ ደጅ ደጅ ያዩ ኖሯል። እኔ የግቢውን በር ከመክፈቴ እሳቸውም የሳሎን በራቸውን ከፍተው ወደ እኔ ሲመጡ አይን ለአይን ገጠምን። ልክ ሳያቸው ወንድሜ ሙት አልልህም፣ ምን ገፍቶ ከውስጤ እንደዘረገፈው አትጠይቀኝ። እምባዬ ድንገት ጎርፎ ነው አይወርድም፣ ላቁም ብለው ከየት እማማ ድባቤ ከርቀት ሲያዩኝ እያለቀስኩ ነው ደንግጠው፣ እኔን ልጄን፣ እኔን እናትህን፣ ምን ነው ምን አሉብኝ? ምን ተገኘብህ? ምን አሉህ? እያሉ ሲጠጉኝ በእጅ ምልክት እንዳይጠጉኝ እያሳየሁና ከምባይ ጋር እየታገልኩ ምንም ምንም አልተገኘብኝም፣ ማማ ድባቤ፣ ይልቅ ለእርሰው ምን እንዳልተርፍ አይጠጉኝ እንዴና ደህና ነኝ አትጠግኝ ማለት፣ ሐኪሙ ምን አለህ? አይ ምንም መርምሮኝ መድኃኒት አዞልኛል። እና መርምሮ መድኃኒት ካዘዘልህ ምን ሆነህ ነው እንዲህ እናቱን እንደተረዳ በእንባ ጎርፍ የምትታጠበው? እኔ እንጃ ማማ ድባቤ ለምን እንዳለቀስኩ አላውቅም። ማልቀስ አልነበረብኝም? ግን በቃ በጣም ያሳዝናል። ምንነ የሚያሳዝነው መንገድ ነው? አይ ምንም አልገጠመኝም። ምን ጉድ ነው እሷ። አንተ በጣም ያሳዝናል። ምንም አልገጠመኝም ማለት ምን ማለት ነው? በእውነት ይህን ያህል የሚያስለቅሰው ነው አይደለም። ግን በቃ እንጃ በቃ ውስጤ ውስጤ ውስጥ ምን ሆነ? አይ ሐኪሙ አገላብጦ በደንብ መርምሮ ደረትህን ማየትና ማጽዳት አለብናልና ና፣ መድኃኒት አዘዘልኝ። እና መድኃኒቱ ጠፋ። አጣኸው? እንዲያውም አልጠፋም፣ አግኝቼዋለሁ። አንተስ ምን ያለህ ነበርፋይል እና ምን ሆንኩ ብለን ነው እንዲህ የሚያነፋርቅህ? የት አለ መድኃኒቱ የገዛኸው? አልገዛሁም። አልገዛሁም? ምን አልክ? ሶስት መድኃኒት ማማ ድባቤ 2600 ብር። እና የሚያስለቅሰ ይሄ ነው። አዎ ይሄ አላስለቀሰ ምን ያስለቅሳል? ስራ ሰርቼ እየገባው ቤት ኪራይ ሳይኖርብኝ፣ መድኃኒት እንኳን መግዛት ካልቻልኩ ምን ዋጋለሁ? ማማ ድባቤ፣ እኔ አሁን ያትነፋረቅብኝ ነፍራቃ። እኔ ደግሞ ስንቱን ነገር አሰብኩት ፈሩሃይል። ምን የማያድን ህመም ተገኘበት ብዬ እንደ ጭንቅላት ሊፈነዳ አይ ህመሙ እንኳን ያው እኔ ላይ ትንሽ ጠና እንጂ ሁሉም ጋር ያለው አይነት ነው። ታዲያ ማልቀሻ ሰበብ ፈልጌ ነበር ብል ትለኝ ይሻላል። እንጂ አሁን ይህም ያስለቅሳል። መራዊ ተወደደ አሁ ተወዷል። መራዊ ብቻውን አልተወደደ አንዱ አንዱን ይዞ እየተመራራ አናት ላይ መውጣቱ አገር ያወቀው ፀሐይ የሞቀው ነገር እና ይህን የሚሸከም ትከሻ በስርዓት ከአንድ ሥራ አለፍ ብሎ ሌላ ሥራም መሞከር መላ ዘዴ መፈለግ ነው እንጂ ማልቀስ ምን ሊያመጣልህ እምባ ገባ ያወጣልህ እንዴ? እርስዎ ይቀልዳሉ። ማማድባቤ ምን እቀልዳለሁ? እውነቴን ነው እንጂ አልቅሰም ልትጨምር ካለመቻል የበለጠ ምን የሚያስለቅስ ይኖራል? ማማደ ባቤ ባለ ዲግሪ ሆኜ እና? ማልቀስ ያለብህ ባለ ዲግሪ ሁነህ መድኃኒት መግዛት ባለመቻልህ በራስህ ላይ ነው እንጂ በሌላው ላይ ነው። አሁንም እኮ በራሴ ላይ ነው ያለቀስኩት። ሐሰት እወራረድህ አለሁ። በራስህማ አይደለም ያለቀስከው። ምን ማለት ነው? አንተ አቅም ኖሮህ ልትሰራው አለመቻልህ፣ ራስህን ልትሸከመው አለመቻልህ ብታለቅስ ጀግንነት ነው። በአንድ ስራ ላይ ተንጠልጥለህ ከምትሰራበት የምትተኛበት የምትሞዝንበት ያምናምንህ የምትጎረጉሩበት ቀን እየበዛ መድኃኒት መግዛት አቃተኝ ብትል ሰማሃለሁ አልሰማህም። ችግር ሲመጣ ችግሩን የምትገፋበት መንገድ መሻት እንጂ ማልቀስ ነው እንደ መፍትሄው። እኔ ላኔ እሱስ ብቻ እንጃ ማማድ ባቤን እንደው እንደ ዛሬ አይነት ከባድ ስሜት እኔ በፍጹም ተሰምቶኝ አያውቅም። እንኳንም ተሰማህ እንጂ ታዲያ ካልተሰማህ ያው ማያው ተከናንበ ተኝተ ማንኮረፋትህን ትቀጥላለህ። እኔ አግባ አግባ አግባ እያልኩም ወተው ታዲያ ለምን ይመስልሃል? የችግሬ ተጋሪ እንዳገኝ መስሎ አደለም? እና ተጨማሪ ችግር፣ ተጨማሪ ሸክም እንዲመጣልህ እና የማገባው ታሪያስ እንዴ አማድባቤ፣ እኔ ምን ላርገህ እንድቸገር ነው እንዲያግባ የሚሉኝ? እና ለራስህ አንዳፍ ብቻ ሳይሆን ካንተ አልፎ የምትኖርላቸው ሰዎች ሲኖሩ የሰነፍ በርህን ሰብረ ትወጣለህ። ሚስት ብቻዋን አትመጣም፣ ልጅ ይከተላል። እና ያንም እዚቿ አንድ ክፍል ቤት ልታጉራቸው ነው? አታጉራቸውም። ሸክሙ መምጣቱን ስታውቀው አብሮ መፍትሄው ይመጣል። አንተ ግን ሁልጊዜ ቁርስ ከበላህ ስለ መሳት አስባለህ እንጂ አርቀህ አታይም። ከዚህ አዙሪት ውጣ ልጄ። እንዴት አርጌም አማድባቤ ወድጄ መሰሎት እንዴ ዙሪያው ገደል ሆኖብኝ እኮ ነው ታዲያ ዙሪያው ገደል ሲሆንም በአንዱ ገደል ዘለህም ቧጭረህም ለመውጣት ካላሰብክ እኮ እዚያው በገደሉ ተከበህ ነው የምትኖረው ልጄ ችግርን ታግለህ ከጣልከው ማንም ምንም ቢሆን ታግሎ የሚጥልህ አይገኝም አለዚያ አንድ ነገር በመጣ ቁጥር ትይዝ ትጨብጠውን እያጣህ እንደ ሰውየው ትሆናለህ የቱ ሰውዬ ሄብድል ገዝቼ ሚስቴን አሳበድኳት እንዳለው እንዴት ማለት ነው መድባዊ እንዴት ማለትማ ሰውየው ገበያ ወጥቶ ሰዎች በቆሎ ሲገዙ አይና እሱም ይገዛልሃል በቆሎው ግን ሲያየው ይሄ የተለመደው እሱም የሚያውቀው አይነት በቆሎ ሳይሆን ሌላ አይነት ነው በቆሎው እንግዳ ሲሆንበት አጠገቡ ያገኘውን አንድ ሰው ይሄ በቆሎ እንዴት ተደርጎ ነው የሚበላ አሁን ሲል ይጠይቃል። እሺ። ተጠያቂውን በደፈናው ነው ተቆልቶ ሲል ይመልስለታል። አጭሬም የገዛውን በቆሎ ይዞ ቤቱ ይገባና ሚስቱን እኔ አንቺ ቅምጥል ሳልይዝ አልመጣ ሳላንጠለጥል፣ ያውልሽ አዲስ አይነት በቆሎ ገዝቻም ትቸድሻለሁ። በይቁይና እንብላ የአገር ወግ ይድረሰን ይመርብን ብሎ መስጠት እሺ ሜስትዬም ባል ያመጣላትን እንግዳ በቆሎ ሌላ ጊዜ እንደምትቆላው አድርጋ ልትቆላ እሳቷን አጋመችልህና ብረ ምጣድ ባንትዳ ያንን ባል ይዞ የመጣውን በቆሎ በፊ በፊ ኗ እየዘገነች የሰማው ምጣድ ላይ እሺ በቆሎ ሆዬ የአይጋ መሳት ከስር ሀዬ ሲለው መንጣጣት መዝለል ጀመረልሃ። ጧ ጧ፣ ብር ብን፣ በዚህ በዚያ ሲል ሚስቷ የምኑን ከምኑ ታርገው በዚህ ስትለው በዚያ። በቆሎው የአድሜ ዘመኗን የምታውቀው አድማሽላ ሳይሆን የፈረንጁ በቆሎ ፈንድሻ ኖሯል። ሚስት አረ፣ ጉድ ፈላልህ አንተ ምን ጉዳ መታህብኝ መጣህብኝ፣ አረ ድረስልኝ እያለች ስትልህ ባል ተደናግቶ መቷል። በቆሎ ተብዬ ከምጣድ ላይ እየዘለለ እየተፈናጠረ በዚህ በዚያ ጧ ጠሽ ጧ ሲል፣ እሱም ይህ ሲጨብጠውን አቶ ወቸው ጉድ፣ ወቸው ጉድ፣ እብድ እህል አምጥቼ ሚስቴን አሳበድኳ ታለላይ ምናዝም አልክ? አይ አሁን እኛ ካወራ ነው ጋር አልገናኝ ብለኝ አልገጥምለህ አለ። አንተ ልጅ፣ አንተ ልጅ፣ አንተ ልጅ አንድ ነገር እንዳስቀድመህ እጅ ላይ ያለውን አውቀህ ተረድተህ ተዘጋጅተህ ካልጠበከው ድንገት፣ አንዴ በፋርማሲ አንዴ በዘይት አንዴ በአንዱ አንዴ በሌላው በመጣ ቁጥር ያዙኝ ይልቀቁ ብለህ አልቅሼ ልሙት ካልክ፣ እብድ እህል ካሳበዳት ሴት በምን ትለያለህ? እሺ ተዘጋጅቶ አውቆ መፍትሄ የጨብጦ ችግርን መቅደም ነው እንጂ እምባምን ይበጀኝ ብለህ? ለመሆኑ መድኃኒቱን ስንት ብለውን ያሳበዱ? ሁለት ሺህ ስድስት መቶ እሱን ካልቻልከው ወደ ባሰው ነው የሚወስዱ። ልጄ ጨርቅህን ያስትሉሃል። ከድመውንስ እንደ ስትግደረደር እንጂ እኔማ ጠይቄህ ነበር። እሱስ ልክ ነው ጠይቀውኛል። በላሁን ካበደው ጋር ማበድህን ተውና የነገ መንገድህን አስብበት። መንገላ ወድ ይበቃል። ልጄ ቆየኝ አሉና ወደ ቤት ገብተው የተጠቀለለ ብር ይዘው መጥተው አስጨበጡኝ። ስንት እንደሆነ አላየሁትም ብቻ ይዤ ወደ ፋርማሲ ልሮጥ ስል ወሬ ገለቡ ሰማ ሲሉኝ፣ ቆም ብዬ አቤት ስላቸው፣ ለነገሩ አሁን እንኳን ሳሉ በድንጋጤ ነው መሰለኝ ጥሎ ሳይጠፋም አልቀረ ሲሉኝ፣ እ አልኳቸው ገርሞኝ ሰምታል ሂድ ሂድ ሂድ፣ ከመጣሁ አንድ ጊዜም አላሳልክም ልብ ብለዋል አሉኝ። በውስጤ እውነትም አልኩና እንደ ማመንታት ብዬ ቆም ሲል አሁንም ሂድ እንጂ ምን ይገትርሃል፣ አረፍ ስትል ጠብቆ ይገተግታል ሲሉኝ፣ ወደ ፋርማሲ በረርኩ። ወዳጄ የውልህ ያለፈው ሁለት ሳምንትና ጉንፋን ይህን በመሰለ ውስብስብ ድራማ መሰል ትዕይንት ከባድ ማስጠንቀቂያና ከባድ ትምህርት ሰጥቶኝ ተጠናቀቀ እልሃለሁ። አይገርምህም? እብድ እህል ገዝቼ ሚስቴን አሳበድኳት እንዳለው ሰው ያላሰብነው ነገር በመጣ አዲስ ነገር በተፈጠረ ቁጥር እየተተራመስን እኒዝን ጨብጠውን ከማጣት ይልቅ ለሁሉም ነገር ቀድሞ ማወቅ መዘጋጀትና መፍትሔ መሻት አስፈላጊ ነው እያሉን ነው አይመስልህም? በልቸር ሰንብትልኝ። የሳምንት ሰው በለን። ምትኬነኝ ከነመንበሩ ጠላፊ ሰፈር